አሁን ላይ ግን አልহামዱሊላ በቃ ተክሱ ቆሟል ከዚህ በኋላ የዳታ ድርጅቶች ሁሉ ወደ ፍልስጤም ገብተው የተቸገሩትን እንዲረዱ ተስማምተዋል ማለት ነው እና ተክሱም ከዚህ በኋላ ቆሟል እነሱም እንደምታያቸው በጣም ደስተኛ ሁነው እየዘለሉ ነው ከደስታ ብዛት አላህ ደስታቸውን ቀጣይነት እንዲኖረው አላህ ያደርገው ህፃናቶቹንም ሁሉ የታመሙትንም የተራቡትንም አላህ በቃ ይበላቸው። ካአሁን በኋላ እኛም ሰቃያችንንም በቃ ይበለው። በቃ እነሱን እያየን በየቀኑ የምንሰቃየው ያ ሱብሓን አላህ ወላሂ። ያቸው እስኪ የህጻናቶቹ በደስታ እንዴት እንደሚዘሉ እኔ እንጃ። የህዝቡ ወጥቶ እንደዚህ መደሰት የእኔን ልብ እንዴት ፍንድቅ፣ በቃ ከቦታዋ ልቤ ልትወጣ በቃ በደስታ ማለት ነው። ያ አላህ ያቸው እስኪ ሱጁድ እየወረዱ ያ ረብ፣ በጣም ነው ደስ የሚለው ወላሂ፣ በጣም ነው ደስ ያለኝ። እንጃ እንደ ዛሬ ደስ ብሎኝ አያውቅም። ሁላችሁም ደስ ይበላችሁ። አልሐምዱ ሊላህ። ለዚህ በቅተዋል፣ ነጻ ወጥተዋል። በቃ እጅ ሳይሰጡ ተኩሶ ቆሞ እስረኞችም እንዲፈቱ እርዳታዎችም እንዲገቡ ወደ ሀገራቸው እጅ ሳይሰጡ ሙሉ በሙሉ ተኩሱ እንዲቆም ተስማምተዋል ማለት ነው። ተፈራርመዋል። እንግዲህ ኢንሻአላህ አለ ሁሉንም ዘላቂ ያድርገው ነው የምንለው። ለምን ከሓዲያኖች ታውቃላችሁ፣ ከሓዲ ናቸው። ምንጊዜም ቃላቸውን እንዳያጥፉ ያው ሁላችሁም የበኩላችሁም ዱ አድርጉላቸው። እስከ ዛሬ ይህን ያህል አመታት የተሰቃዩትን ስቃይ አሁን አላህ ነጃ አውጥቷቸው እውነት አድርጎት ይህንን ደስታቸውን ዘላቂ እንዲያደርግላቸው የእኛንም ደስታ እንደዚሁ ተደስተን እንዳንቀር ማለት ነው፣ መልሰን ወደ ሀዘን እንዳንገባ አላህ ይርዳን። ሁላችሁም ዱ አድርጉ እላችኋለሁኝ ውዶችዬ። እንደምታውቁት ዛሬ ቀኑም ጁማአ ቀን ነው፣ የተከበረ ቀን ነው። በዚህ ቀን ትልቅ ደስታ እንደዚህ አይነት ደስታ መስማት በጣም ከምንም በላይ ትልቅ ደስታ ነው። በእርግጥም ከችግር በኋላ ደስታ እንደሚመጣ እንግዲህ እያየን ነው እና አላህ ዘላቂ ያድርገው። ሁላችንም ሙስሊሞች ደስ ሊለን ይገባል። እንግዲህ ይሄ ቀን ለሁሉም ሙስሊም ትልቅ ቀን ነው። አልሐምዱሊላህ ለዚህ ያበቃን ከስንት ዓመታት በኋላ ከስንት ጭንቀት በኋላ እኛም ስንት ውስጣችን ልባችን ከደማ በኋላ አሁን ፍልስጤም እንደዚህ ነፃ መውጣቷን ማየታችን በጣም ትልቅ ደስታ ነው። ልክ እንደዛ ልባችን ሲደማ እንደነበረው ሁሉ አሁንም ደግሞ በደስታ ልባችን መፈንደቅ ይገባዋል እላችኋለሁ፣ ውዶችዬ አልሐምዱሊላህ። ታላቁ ኃያሉ ጌታችን እሱ ምንም አይቸግረውም። ነስሩ ሁሉ ከሱ ነው። በእርግጥም ከችግር በኋላ ደስታን ያመጣል። አልሐምዱሊላህ አልሐምዱሊላህ ነው የምንለው። እንግዲህ ውዶችዬ ላይክ አድርጉት፣ ሸር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።